በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናት ሰላናችሁ? ላይ ከኛ ጋር ሁሉ ሰላም እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ብሎ ታስቦና ተከብሮ ለሚሉ ዓመታዊ እና ወራዊ ክብረ በዓላት እያልኩኝ ዛሬ ደግሞ መጥቻለሁ ማለት ነው። ሁላችሁም ላይክ ኤንድ ሰብስክራይብ እያደረጋችሁ አበረታቱ። በምታበረታቱኝ ወገኖች አመሰግናለሁ። የዛሬው ርዕሴ ምን ይላል? አንድ ምዕመን ንስሐ ከገባ በኋላ የሚከተሉትን በቅድመ ተከተል ማድረግ አለበት። እነዚህ ማድረግ ያለበት ነገሮች ምንድናቸው? የሚሉትን አቀርብላችኋለሁ ማለት ነው። አንድ ምዕመን ንስሐ ከገባ በኋላ የሚከተሉትን በቅድመ ተከተል ማድረግ አለበት። የተቀበለውን ቅኖና በትክክል መፈዘም። ቅኖና የግሪክ ቃል ሲሆን መላከያ ማለት ነው። ካህኑ ለበደለው ምዕመን እንደ ኃጢአቱ ጽናት፣ እንደ አእምሮው ስፋት የሰራውን በደል መጥኖ ቀኖና ከሰጠውም በኋላ ደን እንዴት አዘዘው መፈጸም አለበት። የነነዌ ሰዎችም ዮናታ ምዕራፍ 3 ከቁጥር 1 ላይ፣ ንጉሱ ህዝቅኤል ኢሳያስ ምዕራፍ 38 ከቁጥር 1 ላይ፣ ቅዱስ ጴጥሮስ የሉቃስ ወንጌል ምዕራፍ 22 ከቁጥር 54 ላይ እና ሌሎቹም ይቅርታ ያገኙት በበደላቸውም ተጸጽተው በማልቀሳቸውና ንስሐ በመግባታቸው ነው። በንስሐ ወቅት መሬት ላይም መተኛት ምግብ መቀነስ ከለዋውያን ነገሮችንና ለመንፈሳዊ ሕይወትም ከማይመጥኑ ጓደኞች መራቅ ያስፈልጋል። በንስሐ ጊዜ እንዲናደርገው ከታዘዝነው ነገር ራሳችንን በመግዛት መቆጣጠር አለብን። እግዚአብሔር በቸርነቱ ወደ ድህነት ከጠራን በኋላ እንደገና ተመልሶ ወደ ተወነውም ድካማችን መመለስ የለብንም። የጊዜውን ሳይሆን የመጨረሻውን ማሰብ አለብን። ሁለተኛ ጢሞዴዎስ ምዕራፍ አራት ከቁጥር አስር መዝሙረ ዳዊት ቁጥር ስድስት ምዕራፍ ስድስት ከቁጥር ስድስት ሁለተኛ በደላችንን በንስሐ እንደሚሰረይልን ማመን ክርስቲያን ደሙን ክርስቶስ ደሙን ያፈሰሰው በደላችንን ለመደምሰስ ስለሆነ ከበደላችንም ሊያነፃን ታመመ አምላክ ነው። የታመነ አምላክ ነው። የሰራዊት ብዛት ኃጢአት አንፃርም የሚሰጠን ቀኖና ትንሽ መስሎ ቢታየን ማሰብ ያለብን የራሳችንን በደል ሳይሆን የእግዚአብሔርን ቸርነት ነው። ከእኛ በደል የእግዚአብሔር የቸርነቱ ስራው እጅግ ይበልጣልና የታዘዝነውን ፈጽመን የቀረውንም እንደ ቸርነቱ ማለት ይገባናል። የታዘዛችሁትን በረጋችሁ ጊዜ የማንጠቀም ባሮችን ነን ብሎ ተብሏልና የሉቃስ ወንጌል ምዕራፍ 17 ከቁጥር 10 ላይ። ሶስተኛ በስጋችንና በደሙ መታመን ወይም መቁረብ አንድ የተራበ ሰው እጁን ስለታጠበ ብቻ አይጠግብም። የግድ ምግብ መብላት አለበት። ንስሐ ማለት መታጠብ ከእድፍም ከኃጢያትም መንጻት ማለት ሲሆን ድኅነት የሚገኘው የዘላለም ሕይወት የሚሰጠውም ቅዱስ ስጋውንና ከቡር ደሙን በመቀበል ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 33 ብዙዎቹ መቁረብ እንዲትፈሩ ነገርና በእድሜ የተገደበ ለሽማግሌዎች ብቻ አድርገው ስለሚቆጥሩት ለመቀበል ሲዘጋጁ አይታዩም። ነገር ግን ክርስቲያን የሆነ ሁሉ ቅዱስ ቁርባኑን የግድ ያስፈልገዋል። ቅኖናና የተቀበለበትንም በደላችን የሚሰረይልን ስጋውን ስንበላ ደሙን ስንጠጣ ነው። አራተኛው ሁሉም ለንስሐ መዘጋጀት ንስሐ ሁሌም ለንስሐ መዘጋጀት። ንስሐ ከገባንና ከቆረብን በኋላ እንዴት እንደገና በኃጢአት ልንወድቅ እንችላለን? አምላካችን ለምን ንስሐ አልገባህም እንጂ ለምን ኃጢአት ሰራህ አይልምና ሁለተኛ ስንበድል ሀፍረት ሳይሰማንና ከኃጢአትም መላቀቅ ካልቻልን በየጊዜው የንስሐ አባትን ከማስቸገር አረፍ ብቀመጥ ይሻለኛል ማለት በማለት ሁሉንም ርግፍ አድርጎ እንዴታውም ክፉ ሀሳብ በአእምሯችን ሊተላለፍ ይችላል። ነገር ግን ከንስሐ በኋላ ወደ መላክት በቅድስና ብቻ እንድንኖር ማለት ሳይሆን ጽድቅ ሰባት ጊዜ ይወድቃል አን እንደተባለ፣ አምላካችንም ብንወድቅም ሊያነሳን፣ ብንጠፋም ሊፈልገን፣ ብንርቅም ሊያቀርበን፣ በኃጢአትም ብንረክስ ሊቀድሰን፣ እንዴ ባዘቶ ሊያጠፋን የታመነ አምላክ ስለሆነ ተስፋ ሳንቆርጥ በኃጢአታችን ሳንደብቅ ዘወትር ለንስሐ መዘጋጀት አለብን። መጽሐፈ ኢሳይያስ ምዕራፍ አንድ ከቁጥር አስራ ስምንት ወስባት። ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክብር ይቆየን። ውድና የተከበራችሁ ቤተሰቦች ሁላችሁም ሁላችሁም ላይክን፣ ሰብስክራይብ፣ ሼር እያደረጋችሁ አበረታት። ለምታበረታቱኝ ወገኖች ከልብ ነው ማመሰግነው። በሌላ ረስ እስከምንገናኝ ደግሞ ለዛሉ ዝጋይ በቀናን ማለት ነው። ሁላችሁም ግን ላይ ኳን እንዳትረሳት አበረታቱኝ። ለምታበረታቱኝ ወገኖች በእውነቱ ከልብ ነው ምስጋናዬ። ያው ከዚህ በላይ አሻሽዬ እንደምመጣ ተስፋ አደርጋለሁኝ። ሁላችሁም አበረታቱ፣ ኮሜንታችሁ አይለኝ፣ አስተያየታችሁ አይለኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም እንገናኝ። ባይ ባይ